በሶማሌ ክልል ቶጎጫሌ ከተማ በ491 ሚሊዮን ብር ወጪ የተገነባው የመጠጥ ውሃና ሳኒቴሽን ፕሮጀክት ተመርቆ ለአገልግሎት ክፍት ተደረገ። በውሃና ኢነርጂ ሚኒስቴር ተገንብቶ ለአገልግሎት ክፍት የተደረገው ፕሮጀክትም ከ56 ሺህ በላይ የሚሆኑ አካባቢ ነዋሪዎችን ተጠቃሚ የሚያደርግ ነው። ፕሮጀክቱን መርቀው የከፈቱት የሶማሌ ክልል ርዕሰ መስተዳደር ሙስጠፌ መሐመድ ከለውጡ ወዲህ በተለይም በንጹህ መጠጥ ውሃ ዘርፍ ጅግጅጋ፣ ጎዴ ቶጎጫሌና ሌሎች ከተሞች ላይ ቀደም ሲል የነበሩ ችግሮችን መቅረፍ ያስቻሉ ውጤታማ ስራዎች ተሰርተዋል ብለዋል። በንጹህ መጠጥ ውሃ ላይ የተከናወነው ስራም በክልሉ ድርቅን የመቋቋም አቅም እንዲጎለብት የሚያግዝ መሆኑንም ጠቁመዋል። ይሄ የዛሬ የመረቅነው ፕሮጀክት በጅጅጋ ከተማ በቶጎጫሌ ከተማ የተመረቀው ፕሮጀክት ከለውጡ በኋላ በክልልና በፌደራል መንግስት ቅንጅት ከተሰሩ ትላልቅ ፕሮጀክቶች አንዱ ነው። ለመረጃ ያህል ከለውጡ በኋላ ውሃ ፕሮጀክት የገባላቸው ከተሞች ጅጅጋን ጨምሮ ጅጅጋ፣ ጎዴ፣ ዛሬ እዚህ ቶጎጫሌ የምንጨርሰው ደጋቡር እያለቀ ይገኛል፣ ዋርዴር ሌይ እና በርካታ ከተሞች በውሃ ዘርፍ በተለይ ብዙ ህዝብ የሚኖሩባቸው ከተሞች በጣም በጣም ብዙ ለውጥ ተደርጓል። ከዚህ በተለያዩ የአብቶ አደር አካባቢዎች ከአራት መቶ በላይ የሆኑ የውሃ ጉድጓዶች ተቆፍረዋል። ከአስር በላይ መለስተኛ የውሃ ዳሞች ተሰርቷል። በዚህ ምክንያት በድርቅ ይጠቃ የነበረው ህዝባችን በእውነት ለመናገር ድርቅን የመቋቋም አቅሙ ከፍ ብሏል ማለት ይቻላል። የውሃና ኢነርጂ ሚኒስቴር የመጠጥ ውሃና ሳኒቴሽን ዘርፍ ሚኒስትር ዴታ አምባሳደር ዶክተር አስፋው ዴንጋሞ በበኩላቸው በክልሉ ከ320 ሺህ በላይ ዜጎችን ተጠቃሚ የሚያደርጉ የመጠጥ ውሃ ፕሮጀክቶች እየተገነቡ መሆኑን ጠቁመዋል። ሚኒስተር መስሪያ ቤታችን እንደ ፌደራል ክልሉ እያደረገ ያለውን ከፍተኛ የልማት እንቅስቃሴ በማገዝ በርከት ያሉ ፕሮጀክቶችን በተለያዩ አካባቢዎች ላይ በመስራት ላይ እንገኛለን። እነዚህ ፕሮጀክቶች ወደ 326895 ህዝብ በላይ ተጠቃሚ የሚያደርጉ በ68 ሚሊዮን የአሜሪካን ዶላር በላይ የመጠጥ ውሃ ፕሮጀክቶች እየተካሄዱ ይገኛሉ። እስካሁን በተጠናቀቁት ከ241 ሺህ በላይ ህዝቦች ተጠቃሚ ሆነዋል። በፌዴራል መንግስት ድጋፍ በክልሉ በተለያዩ ከተሞችና ወረዳዎች እየተገነቡ የሚገኙ ፕሮጀክቶች በተያዘላቸው ጊዜ ተጠናቀው ለህብረተሰቡ አገልግሎት እንዲሰጡ የባለድርሻ አካላት ክትትልና ድጋፍ ማጠናከር ይገባልም ተብሏል። ዘገባውን ያደረሰን የሀረር ባልደረባችን ተስፋዬ ኃይሉ ነው።